የቤት ሰራተኛ ነኝ ስትለኝ እንጦጦ ኪዳነምህረት ወስጄ አገባኋት የሚለው ሰው እጅግ አስገራሚ የህይወት መንገድ ያለው ነው። በአዲስ አበባ ከተማ በርካታ ሰራተኞችን ቀጥረው ከሚያሰሩ ባለሀብቶች ውስጥ አንዱ ነው። ያገባ ሴት ግን የቤት ሰራተኛ ናት። እንዴት ብላችሁ ተጠይቁ ይሆናል። የተገናኙበትን መንገድ ስናጫውታችሁ ደግሞ ያስደንቃችኋል። ሚስት የምትባል ነገር አላገባም ብሎ ደምድሞ የነበረ ሰው እንደነበር ስንጠቁማችሁማ! ታዲያ እንዴት እሷን አገባ የሚል ሌላ ጥያቄም ማስከተላችሁ አይቀርም። ይህንን ድንቅ ታሪክ እንነግራችኋለን። ይህ ሰው ወጣት ቱጃር ባለ ሀብት ወልደ ጊዮርጊስ ይልቃል ተብሎ ይጠራል። ከዓመታት በላይ ጎዳና ላይ ሲኖር እብድ ነው እየተባለ ተንቋል። ዝቅ ብሎም ያልሰራው ስራ አልነበረም። ታዲያ በምን ተአምር ቱጃር ባለሀብት ሊሆን ቻለ የሚል ጥያቄም እንደገናም ማስነሳቱም አይቀር ነው። ይህንንም በዝርዝር ልንነግራችሁ ነው። እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት ጠየቅናችሁ። የዛሬው አስደናቂ የህይወት ጉዞናም እጅግ አስተማሪ ታሪክ እነሆን እነግራችኋለን። እስከ መጨረሻው ከኛ ጋር ሁኑም።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 በተወለደባት ገጠር ውስጥ እያለ በልጅነቱ ከጓደኞቹ ጋር ሆኖ ጭቃ እያቦካ እርሻና ገበሬ እያለ እቃቃ ሲጫወት አባቱ ይመለከቱታል። ሄውልህ ልጅ እንደኔ የገጠር ገበሬ ሆነህ መቅረት የማትፈልግ ከሆነ ይህንን እርሻና ገበሬ ጨዋታ አንተው ዶክተር፣ መምህር፣ ሾፌር፣ ሌላም ሌላም የከተማ ስራ እያጠናህ እሱን ተጫወት! በልጅነት የተመኘ ሆን ነው የሚሰጥህ፣ ከተመኛ አይቀር ደግሞም ደና ነገር ተመኝ ብለው ምክር ቢጤ ቃል ያደርጉበታል። በዚያ የልጅነት ጊዜው ይህንን ቁም ነገር ከልቡ በማዳመጡም ወዲያውኑም እሳቸው ያሉትን በመተግበር የቃቃ ጨዋታውን ቀየረም። ከደሃ እናትና አባቱ በእንዲህ ያለ መንገድ ያደገው የያኔው ብላቴና የዛሬው ቱጃር ባለሀብት ወልደ ጊዮርጊስ ይልቃል፣ በኋላም እድሜው እየጨመረ ወደ ወጣትነት ዘመኑ ሲሸጋገርም ራሱን ለመለወጥ ሕይወቱንም ለማቃናትና የልጅነት ሕልሙንም ለማሳካት ወደ ከተማ መጥቶ ሥራ መጀመር እንዳለበት አመነም። በዚያ ጊዜም ኪስ ውስጥ ሰባት ብር ብቻ ነበረችው። ያችን ብር ይዞ ከምዕራብ ጎጃም ተነስቶ አዲስ አበባ ለመግባት ተአምር ካልሰራ በቀር እንደማይሆን ገብቶታል። ግን አንድ ዘዴም ዘይዷል። በእግሩ መጓዝ አራት ቀንና አራት ሌሊት በእግሩ ተጉዞ አዲስ አበባ ገባም። የአዲስ አበባ ከተማም ጎዳናዎቿን አልነፈገችውም ነበር ይላሉም፣ በቅርብ የሚያውቁት ሰዎች። በቃ ህይወቱ ጎዳና ላይ ተመሰረተ። ጫማ አልነበረውም። ከሩቅ የሚመለከቱት ሁሉ አለባበሱን አይተው እብድ ነው ብለው ይጠረጥሩትም ነበረ። ፓርኪንግ የመኪና ጥበት እንዲሁም አስተናጋጅ ሆኖም ሰርቷል በሰፊው ጀሞ አካባቢ መስተንግዶ ሲሰራ ብዙ ሰዎች እንደሚያውቁትም ይናገራል። አንድ ጊዜ ታዲያ ድንቅ የሆነ የሥራ ፈጠራ ሐሳብ መጣለት። ከድር ቤት ሄደም ድስት በመቶ 20 ብር ተከራየም። ከዚያም የአገልግል ምግብ ሰርቶም በሳይክል ደሊቨሪ እያደረገም ስራውን ጀመረም። ይህንንም አስቀጠለው። ከዚህ ስራ ጎን ለጎን ደግሞ የድለላ ስራ ላይ ተፍተፍ ማለቱን ተያያዘው። በአንድ ወቅት ታዲያ ፌስቡክ ላይ ሊሸጠው ባስተዋወቀው መሬት ጥሩ ኮሚሽን አገኘም። ያ ገንዘብ ህይወቱን መለወጥ ወደሚችልበት ነገር ላይ ማዋል ፈለገም። በቃ ያኔ የለውጡ ህይወት ተጀመረ። ገንዘብ ገንዘብን ይዞ መጣም። ቀስ በቀስ የዋይቢኤስ ቢዝነስ ግሩፕ ባለቤትም ለመሆን ቻለም። ይህ ብቻ አይደለም። ሌሎችም ተጨማሪ ድርጅቶችን በመመስረት በስሩ ሶስት ያህል ድርጅቶችን በማስተዳደርና በርካታ ሰራተኞችን ቀጥሮ በማሰራት ላይ ይገኛል። ካዲያም የዚህ ሰው አስደናቂ የፍቅር ህይወቱ የሚጀምረው ያኔ የዋይ ቢኤስ ቢዝነስ ግሩፕ ባለቤት ከሆነ በኋላ ነበረም። በወቅቱ ገንዘብ የጨበጠበት ጊዜ ስለነበር ለገንዘቡ ብለው የሚቀርቡ ሴቶች እንደሚኖሩ በመፍራት ለትዳር ተሆነኛለች ብሎ የሚያስባትን አይነት ሴት የሚያገኝበትን መንገድ ያስብ ነበር። ቀደም ሲል ገንዘብ ሳይኖረው በፍቅር የቀረባቸው ሴቶች አንፈልግህም ያሉትም ትውስ ይለዋል። በእንዲህ ያለ መንገድ የቀረባት አንዷ ሴትም ቤተሰቦቿ ገንዘብ የለውም ብለው የናቁት፣ ከቤታቸው የሚያባረሩት ጊዜም እንዲሁ ትዝ ይለዋል። በዚህም የተነሳ ዛሬ ገንዘብ ስለያዝኩ የምትመጣ ሴት አትጠቅመኝም ብሎም በማሰብ እንዲያውም አላገባም እስከ ማለትም ደርሶ እንደነበር ያስታውሳል። የቤተሰቦቹ ጉትጎታም ሲበዛበት ጎበዝ የቤት ሰራተኛ ካገኘሁ አገባለሁ ይላቸውም ነበርም። አንድ ቀን የፍልሰታ ጾም ጾሞም ማብቂያው ላይ የጎዳና ልጆችን ሰብስቦ መግቦ እንደጨረሰ ተቀምጦም ፌስቡክ ላይ ስክሮል ያደርጋል። ረጅም የጎንደር ቀሚስ የለበሰች ቆንጆ ሴት ተመልክቶም ሪኳይስት ይልክላታል። እሷም ተቀብላው ማውራት ጀመረች። ምንድነው የምትሰሪው ብሎ ሲጠይቃትም ሳትደብቅ ሳታቅማማ የቤት ሰራተኛ እንደሆነች ትነግሯለች። ደነገጠ። ማለት እንዴት ብሎ ይጠይቃል። ግራ በተጋባ ሁኔታም ምን እንዴት አለው። በቃ ህይወቴን ለመምራት ስል ከገጠር እዚህ መጥቼ እየሰራው ነው ይሄው ሶስት ዓመት ሆነኝ ብላ ነገረችው። በአካል ለመገናኘት ተቀጣጠሩም። ሲያገኛት ከፎቶዋ በላይ ውብ ሆና ታየችው። ያቺ በህሊና ያሰባት ሚስት ያደርጋታለሁ ብሎ የተመኛት የቤት ሰራተኛ እሷ ትሆን ብሎም ለራሱ ጠየቀም። ሻይቡና እየተባባሉ በደንብ ማውራት ቀጠሉም። ስለራሱ ነገራት። ሲነግራት ግን ከጎዳና ህይወት ወጥቶ የራሱን ድርጅት መስርቶ ብዙ ሰራተኞችን ቀጥሮ የሚያሰራ ባለሀብት መሆኑን አልነበረም። ይልቁንም በአንድ ድርጅት ውስጥ ተቀጥሮ ከድርጅት ባለቤቶች በሚከፈለው ገንዘብ የሚኖር ተቀጣሪ የድርጅት ስራ አስኪያጅ እንደሆነም ነገራት። ስለሷ ስታጫውተው ግን እያንዳንዱ ነገር ግልጽነት የተመላበት ነበረም። ገጠር የነበራት ህይወት እጅግ ከባድ፣ ከቤታቸው ሩቅ የሆነም ወንዝ በመሄድ ውሃ ስትቀዳ ብዙ ሰዎች ሊጠልፏት እንደሞከሩናም ቤተሰቦቿ የልጃቸውን ክብር ያለአግባብ እንዳይነጠቁ በመፍራትም ከዚያው ከአካባቢው ሰው ሊያጋቧት እንደሚፈልጉ ሲነግሯት አልፈልግም በማለትም ወደ አዲስ አበባ በመምጣት የቤት ሰራተኛ ሆናም እየሰራች እንደምትገኝ ነገረችው። በዚህ ከመጣው በኋላ ደግሞ ሦስት አመት ሙሉ ሰው ቤት እየሰራሁ የማገኛትን ለቤተሰቤ ብልክም በቂ ስላልሆነ ወደ አረብ ሀገር ሂጄ የተሻለ ገንዘብ ለማግኘት እያሰብኩ ነው ብላ ያላሰበውን መርዶ ነገረችው። ወልደ ጊዮርጊስ ያንን ሐሳብ ይዞ ተለያዩ። ስለ ልጅቱ እጅግ ማሰብ ጀመረም። ከሁሉ በላይ ሕይወቱ አሳዘነው። በቃ በሆነ መንገድ ሥራ አስጀምሮ ከአረብ ሀገር ማስቀረት እንዳለበት አመነም። በዚህም አንድ ሐሳብ መጣለት። ደወለላት ይውልሽ፣ አንቺ አረብ ሀገር ከምትጂ እኔ ተቀጥሬ በምሰራበት መስሪያ ቤት ውስጥ ላስገባሽና መኖሪያሽን ከእህቴ ጋር አድርጊ ብሎ ነገራት። እሷም በሐሳቡ ተስማማች። ያኔ ከእህቱ ጋር ይኖር የነበረው ወልደ ጊዮርጊስ እሷ ከመጣች እኔ ተከራይቼ ለብቻ ይሆናለሁ፣ እነሱ አንድ ላይ ይኑሩ ብሎ በማሰብና እህቱን በመስማማቷ ነበር ይህንን ውሳኔ የወሰነው። እሷም ልብሶቿን ይዛ መጣች እህቱ ለወንድሜ ሚስት ትሆን ብላም አሰበቻት፣ ተመኘችለት። ያኔ ታዲያ ተከራይቶ ከቤት ለመውጣት ሲሞክር ግን ቤት በመጥፋቱ ምክንያት እናም ባለመገኘቱ እስኪገኝ ሶስቱም በጋራ ሲኖሩም በድርጅቱ ሥራዋንም ስትሰራ ቀስ በቀስ ተላመዱም፣ ቀረቤታቸው እያደገ መጣ። ነገሩ ወደ ፍቅር ተለወጠም። በመጨረሻም ሥራ እንድትሰራ የገባችበት ድርጅት የራሱ የወልደ ጊዮርጊስ መሆኑን ከሰራተኞች ሰምታወቀች። እሱ በእርግጥም የሚፈልጋት ሴት በመገኘቷም ደስ ተሰኝቷል። በኋላም እንዲህ አሰበም። እንጦጦ ኪዳነ ምህረት ቤተክርስቲያን ይዟት ሄደ። በፈጣሪ ፊት ላልከዳሽ፣ ላልከዳ ተባብለው ተማማሉ። ጋብቻችን ያ ነበር ሲልም ያስታውሳል። የጋራ ጎጆ ሕይወት ተመሠረተም፣ ልጅ መጣ። የማርያም ወልደ ጊዮርጊስ ብለው ልጃቸውን ሰየሙ። ይህ አስደናቂ የፍቅር ታሪክ በእንዲህ ያለ መንገድ እየተጓዘ ይገኛል። ወልደ ጊዮርጊስ ይልቃል ቤተው እጅግ ከሚደንቁና ከሚመስጡ ባለታሪኮች አንዱ እንደሆነ በርካቶች መሰክሩለታል። ወልደ ጊዮርጊስ ደግ ነው፣ ለተቸገሩ ደራሽ ነው። በአንድ ወቅት አንዲት እናት ባላቸውን ለማሳከም ከመንግስት ብር ይበደሩና ከደቡብ ጎንደር ተነስተው አዲስ አበባ በመምጣት ሕክምና ቢጀምሩም ባላቸው ሳይሻላቸው የተበደሩት ብርም በማለቁም የሚይዙት የሚጨብጡትን አተው ፈረንሳይ አካባቢ መንገድ ዳር ወጥተውም ሲያለቅሱ ያየም ፎቶአቸውን አንስቶ አንድ ሰው ለጉርሻ ገጽ በማጋራቱም ወልደ ጊዮርጊስ ደግሞም ይህንን በመመልከቱም የእናታችንን ሁኔታም በማየትም በማዘንም በእሳቸውም በልቡ በመነካቱም ለእናታችን አርባ ሺህ ብር ያክል ድጋፍ በማድረግም ለግሷቸው እንደነበር ይታወሳል። በእውኑ ደግ መሆን የሚጠቅመው ለራስ ነውናም። ሁላችንም እንዲህ እናድርግ እያሉም ወልደጊዮርጊስን እንደ ምሳሌ እየተጠቀሙ ብዙ ሰዎች በማህበራዊ ሚዲያ ላይ ሲያጋሩት ቆይተው ነበር። ከዚያም ባለፈ በዳውሮ ዞን በዳስ ውስጥ የሚማሩ ተማሪዎችን በማህበራዊ ሚዲያ ተመልክቶ ትምህርት ቤት ለመገንባት በማሰብ ወደ ስፍራው በማቅናትም የግንባታውን የመሰረት ድንጋይ በማስቀመጥም ከዚያም ቃሉንም በተግባር ሲፈጽም እንደነበር በልዩ ልዩ ማህበራዊ ሚዲያዎች ላይ ስንመለከት ነበር። ወጣቱ ባለሀብት ወልደ ጊዮርጊስ የጎዳና ልጆችን በየጊዜው እየመገበ የሚቸገሩትን እያገዘ እንዲሁም በድርጅት ውስጥ የሚሰሩ ሰራተኞችን ደግሞም ህይወታቸው እንዲለወጥ ራሳቸውንም እንደ እርሱ የተሻለ ቦታ ላይ እንዲያኖሩና እንዲያስቀምጡ ምሳሌ በመሆንም ህይወቱን እየገፋ ይገኛል። ይህንን አስደናቂ የህይወት ጉዞ በማንሳት የሚገርመውን የፍቅር ታሪካቸውንም በመዳሰስ በእንዲህ ያለ መንገድ ወደ እናንተ አቀረብንላችሁ። ከዝግጅታችን በርካታ ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾቹ የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታጠርጉም በአክብሮት እንጠይቃችኋለን። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ ቸር ቆዩልን።